ክብራት ና ክቡራት ተመልካቾቻችን የሚገኘ የሚገኘው ከቤተመቅደሱ ገምብ ቸ የነበረው ቦታ ላይ ነው። ከዚህ ከበስተጀርባ የምታዩት ከቤተ መቅደሱ ፍራሽ የቀረው ግድግዳ ነው። ግ የመጀመሪያው ቤተመቅደስ ሰራው ዛሬ አረገደና በንጉስ ሰለሞን አማካኝነት ነው። ከዛ በኋላ ባቢሎኖች መልተው አፈረሱ። ከሰባ ዓመት በኋላ እንደገና ተገንብቷል። የገነባው የፋርሱ ንጉስ ወይም ደግሞ በቀድሞ በአሁኑ ሰዓት ኢራን እያች የሚጠራት ሀገር በእሷ ንጉስ ሆሮሶ የሚባለው ንጉስ አማካኝነት

ከተማ ህግ መሠረት ቤተመቅደሱ ወይ ማንኛውም ቤት እየሩሳሌም ውስጥ የሚገነባ በከተማይቱ ድንጋይ ወይም ደግሞ አለት ድንጋይ እየሩሳሌም ድንጋይ ተፈልጦ የተሰራ ነው ማለት ነው። ከበስተጀርባችን ያያችሁት የድንጋይ መሰል ግድግዳ እና ቤተመቅደሱ በዚያ አማካኝነት የተሰራው። ከሰባ ዓመት በኋላ የመጀመሪያው ልቃት ነስከተ ከሰባ ዓመት በኋላ እንደገና ኮርዱስ የተባለው የእስራኤል ንጉስ፣ የኮሮሶ የተባለው የፋርስ ንጉስ ጋር በበኩ ዛቱ የተጣጠረው ንጉስ ነበረ። ከእሱ ጋር በመማከር እንደገና አስፍተው ነው ከመቅደሱ። እና ይሄ ቦታ በጣም ቅዱስ የተባለ ቦታ ከሆኑ ከመሆኑ በላይ እዚህ የምታዩት ምመናኖ ሳይላኖች ድርጅቶች ይመጣሉ። ግድግዳው ቀዳ ጋር ምትያ በየግድግዳው ቀዳዳ ውስጥ ስለት ይሳላሉ። ስለቱም በምሳሌ ይሳካላቸው ይሆናል የሚሳካ መላው አለም እየመጡ ነው። ብዙ ይደርሳል። በጣም ቅዱስ ቦታ ነው። ቦታው ጋር ስትሆኑ ያለ ነው። በጣም የተቀራረበ ነው። ስሜቱ ሌላ ነው እና እዚህ ቦታ መጥተው ከመለ ይጸልያሉ፣ አምላካቸውን ይማዘናሉ። ፈልጉ ነገር ሲሳካላቸው ስለታቸውን ያደርሳሉ። በጣም ቅዱስ ቦታ ነው። ከዛ በተጨማሪ ደግሞ ኢየሩሳሌም አለማችን ላይ

እን ቅዱስ ቦታ መታቸው ታ ያሳስባለሁ። ምዕራቡ ግድግዳ የሚባለው ቤተ መቅደስ ከፈረሰ በኋላ የቀራው ግድግዳ ከመስተዋል ምዕራባዊ ግድግዳ እና ይህን ይመስላል። የቤተ መቅደስ የተገነባበት ስርዓትና አሰራር ስርዓት እና የአሰራር ሁኔታ ቀድም እንደገለጽላችሁ ከከተማይቱ በወጣ አለት ድንጋይ የሚገነባ ቤተ መቅደስ ነው። እንግዲህ የመጀመሪያው ቤተ መቅደስ ከአራት ዓመት በፊት በንጉሥ ሰለሞን የተገነባ ሲሆን ሎናውያን ከፈረሰ በኋላ እንደገና ከሰባ ዓመት በኋላ ሁለተኛው ቤተ መቅደስ

ብዙ የክርስትና እምነት ተከታዮ ተከታዮች የነበሩበት ጊዜ የክርስትና ሃይማኖት በጣም የተስፋፋበት ዘመን ነበረ። በሮማኖችን ባቢሎናዎችን ንጉሶች አካባቢ ሲመጡ ክርስትናን የሚያስፋፉ ነው የነበሩት እና የክርስትና ሃይማኖት በወቅቱ በጣም የተስፋፋ ነበረ። እስራኤሎች ወደዚህ ተመልሰው ደግን እስከ ፓፓ ድረስ እስከ ሽንቴ መቶ አ8ት ዓመተ ምህረት ድረስ እንግዲህ በተለያዩ ንጉሶች በተለያዩ ሀገር ባይዛንታይን ሌሎች እየመጡ ሀገር ለመግዛትና ኢየሩሳሌም የነበረበት እንግዲህ፣ ከሬዲዮ ሞዲ ቲቪ ለዛሬ ያቀረብኩላችሁ ኢየሩሳሌም

የተቀደሰ ቪዲዮ ሌላ ቦታዎችን እንደዚህ ያስቃኛችሁ ወደ እናንተ እናደርሳለን። አብራችሁ ስለቆያችሁ አመሰግናለሁኝ። ይህ ቪዲዮ ስታዩ ላይክ ሽያና አስተያየታችሁን በመጻፍ ተባበሩኝ። መስተካከል ነገር አስተካክላለሁ። ሌላም የምትፈልጉት ነገር የሚቀጽላችሁ የምትፈልጉት ነገር ጻፉልኝ። ከዚህ ቪዲዮ በታች ሌሎች ነገሮችንም ሌሎች ቦታዎችን የሚቀረሱ አስተላልፍላችኋሉ ማለት ነው። አብራችሁ ስለቆያችሁ በድጋሚ አመሰግናለሁ።